የጠፋውበት ምክንያት ደግሞ ያው ሁሉም ነገር ሚዲያ ላይ አይወጣም እና ለራሴ ትንሽ ጊዜ ያስፈልገኝ ነበር። ለነገሩ ይሄ ነገር ያው ሚዲያ ላይ ከወጣ ቆየ። በእርግጥ ያው የጸባችንም መንስኤ አንዱ ስለሆነ ማለት ነው። ብዙዎቻችሁ ኮመንት የምታደርጉልኝ ሰዎች ማለት ይሄ ነገር ውሸት እንደሆነ ትዳር ለብር ሲባል ትዳር እንደዚህ ሆነ፣ ምናምን የምትለው አብዛኞቻችሁ አላችሁ። ድራማ ነው ምናምን የምትለው ብዙዎቻችሁ እንደዛ እያላችሁ ስለምጽፉ ማለት ነው። ይሁን ለምን እንደዛ አላችሁ አላችሁም፣ ያው ሁሉም ሰው በተረዳው ልክ ነው እንደዛ የሚለው ማለት ነው። ዞሮ ነገሮች ከበፊቱ በጣም የከበደ አደለም። አሁን ያለሁበት ነገር ጥሩ አደለም፣ ያለሁበት ነገሮች ጥሩ ሳምንት አደለም፣ ያለፈው ለመናገር ግን ደግሞ በፊት ካሳለፍኩት አይበልጥ። ያው ብዙ ነገሮችን አሳልፍ ያለውና አሁን ለምን እንደዚህ ያለፈ ምናምን ብዬ መበሳጨት ሳይሆን በፊት ናፍ የሆነ ነገር ከተበላሸ በቃ ተበላሸ ነው ወደ መፍትሄው መሄድ ነው የሚል ነበር እና ነበርና አሁን ላይ ያው ያንን ነገር እያየሁበት ስላልሆነ እና ያው ለኔ ብቻ አይደለም የምኖርበት ብዙ ነገሮች አሉ። ከምን ከምንም በላይ ደግሞ ልጅ ያለች እና ስለ ልጄ ሳስብ እንዴት ዬ እንደምነግራቸው አላውቅም። ያው እናቶች በድብ ታውቁታላችሁ ስሜቱን እና በቃ እሷን ሳያት የበለጠ በቃ መኖር እንድጓጓ በቃ ተስፋ በብዙ ነገር ተስፋ እንዳደርግ ታደርገኛለች። በቃ ማየ እድገቷ በብዙ ነገር ተፈትኜበታለሁ፣ ብዙ ስቃይ ያችባታለሁ ማ እና የታመምኩበት ብዙ ነገር ያየሁባት ናትና አሁን እድገቷን እኔን ስታይ የምትሆነው ነገር በቃ ወጥቼ ስመለስ በቃ የኔ ደስታዋ ምናም ብቻ ያው ልጅ ያላችሁ በደብ ይገባችኋልና። ብቻ ነገሮች ጥሩ ባይሆኑ ለእኔ ተስፋዬ ናት። በቃ ደስታዬ በቃ መግለጽ ያቅተኛል፣ ስለ ልጄ ማለት ነው። እና እግዚአብሔር ይመስገን ምንም በቃ ከዚህ በላይ ምንም ምን ደስታ አለኝ ከልጅ በላይ ማለት ነው። እና ከምንም በላይ ለሷ መኖር እንዳለብኝ ጠንካራ መሆን እንዳለብኝ በድባቅ አለሁኝ? ሁሉም ነገር እኔ ያሳለፍኩትን ህይወት ልጄ እንድታሳልፍ አልፈልግም። ማንም ሰው ማንም እናት ልጇ ያልሆነ ነገር ውስጥ እንድትሆን አትፈልግም። ግልጽ ነው በቃ መክፈል ያለብኝን መስዋዕትነት በሙሉ ከፍዬ ልጄ የተሻለ ነገር እንድታገኝ የተሻለ ህይወት እንድትኖር ነው ፍላጎቴ። ማንም የትኛውም እናት እንደዛ ነው ምትነው የምትለው እና የማማን ነገሮች በቃ ሁሉንም ነገር ቢበላሽ እንኳን እኔ ደስተኛ ምንባት ሀዘን የመመሪያ ሳባት ልጅ አለችኝ እና በጣም በእሱ በጣም ደስተኛ ነኝ። አሁን ባለው ነገር ከአባቷ ጋር ባለን ነገር ልጄ ይሄ ነገር የምታቅበትም ሁኔታ ላይ አይደለም ያለችው። በእርግጥ ግን ደግሞ ወይኔ እና እሱ ስንጣላ ያው ስንጫጫ የሆነ እንትን የምትለው ነገር አለ ወይ ስንጮህ፣ ትደነግጣለች፣ ታለቅሳለች፣ ታለቅሳለች የሆነ ሰዓት እና ያ ያንን ነገር ሳይ የእውነት በጣም ነው የማዝነው። ምክንያቱም እስከ መቼ ነው ይሄ ነገር የሚቀጥለው ብዬ በጣም ነው የማስበው እሷ እንደዚህ እናትና አባቷ እንደዚህ እንዲህ እየሆኑ እንደሆነ ምን የምታውቀው ነገር ባይኖር እንኳን አላቅም። ውስጧ ይነግራት ይሆን ወይ? እና እሱ ስንጣላ ምናምን ታለክሳለች፣ ትደነግጣለች ስንጮህ፣ ወይ የሆነ ነገር እኮ ባለቁጥር ትደነግጣለች። እና ያ ያ ነገር እንደ እናት በጣም ያሳስበኛል። እስከ መቼ ይህ ነገር እንደሚቀጥል አሁን ላይ ያለው ነገር ምን ደስ አይልም ለመናገር ይሄ ምናልባት አቴንሽን ለመሳ ለመሳብ ምናምን ብዬ ሊመስላችሁ ይችላል፣ እንደዚህ አይነት ነገር የማወራው። ግን እንደዛ አይደለም። እውነት ለመናገር እንደዛ አይነትም የምፈልግ ልጅ አይደለውም። እና አሁን እንዴት መሰላችሁ፣ ቤት ውስጥ አብረን ነን፣ ግን ደግሞ አብረን አይደለንም። ምክንያቱም አብሮ አንድ ጣሪያ ውስጥ መኖር አንድ ላይ ናቸው አያስብልም፣ አይደለም ብዙ ነገር አለ። ያው ከካሜራ ጀርባ ብዙ የሚፈጠሩ ነገሮች አሉ። ሁሉም ነገር ሁሉም ነገር አይቀረጽም። ብዙ ነገሮች አሉ። አሁን ያው ልክ ወይ እሱ በእርግጥ እሱ ስራ አምሽቶ ነው የሚመጣው፣ ምናምን ከዛ በኋላ ብቻ ደስ የማይሉ ነገሮች አሉ። አሁን ላይ እንዴት ነው ድሮ እናቱም ከስራ ሲመጣ በጣም ጓግቶ ልጁን ለማየት ማለት ነው በጣም ጓጉቶ ነው የሚመጣው። ከእሷ ጋር የምናሳልፋቸው ጊዜዎች ነበሩ፣ በቃ ለእሷ ያለውን ነገር ሲቀጥል ደግሞ ይሄ አብረን ሆነን በቃ ልጃችን የምናጫውትበት ምናምን አይነት ነገሮች በፊት ላይ በድብ ያን ነገር ነበር። ግን አሁን ላይ ወይ እኔ ማማን ሳጫውት እሱ እንትን ይላል። ከዛ ደግሞ እሱ ሲሄድ እኔ ሄጄ አጫውታታለሁ እንደዛ አይነት ነገር ነው አሁን ያለው። እና እሱ እሱ አይነት ነገሮች በጣም ደብረውኛል። ያው ከምንም በላይ ብራዘር መጥቶ ያው ታናሹ ቢሆንም እኛን ለማስታረቅ በጣም ሞክሯል ፋዘር መምጣት ስላልቻለ ነው። አሁን ላይ ሁሉም ሰው ቤተሰብ ደስተኛ አይደለም ባለው ነገር ነው። ወንድሜ በጣም ተከፍቶብኝ ሄደው። እኔም በዛ ሰዓት አላውቅም እንደዛ ማለት አልነበረብኝም ብቻ ብዙ ነገሮች ተበላሽተዋል። አሁን በጣም አዝኖ ነው የሄደው። ነገሮችን አስተካክላለሁ ብሎ ነበር የመጣው። እሱ የሚያናገርበት መንገድ ትክክል አይደለም። ያው ስራ በጣም ይበዛበታልና ጠዋት ወጥቶ ማታ ነው የሚገባው። ግን ያም እንዳለ ሆኖ ያንን ሳልረዳ ቀርቼ አይደለም፣ እረዳለሁኝ። ግን ደግሞ በዛ ልክ ይሆናል ብዬ አላሰብኩም እኔም ከካሜራ ጀርባ ብዙ የተፈጠሩ ነገሮች ስለነበሩ ማለት ነው ቤተሰቦች እንትን የሚልበት መንገድ ትክክል አይደለም። በተለይ ደግሞ ብራዘርን ያዋራበት መንገድም ትክክል አይደለም። ብዙ ነገሮችን ደግሞ እንደወሰነ ያደረገኝም አንድ እሱ ነው። ማንም ሰው የቤተሰቡ አይደራደርም እና አሁን ላይ ምን እንዴት ነው ማለት ትዕግስትም ልክ አለው አይደለም። ሴት ልጅ እጅግ በጣም ታጋሽ ናት። እኔ እኔ በራሴ ማለት ነው እኔ በጣም ታጋሽ ነኝ። ድሮም ማለት ነው ብዙ ፈተናዎች ሊገጥሙ ይችላሉ፣ ግን በጣም ታጋሽ ነኝ። ግን ደግሞ ትዕግስቴ ካለቀ የሚመልሰኝ ምንም ነገር የለም። ብዙ ጓደኞች ያውቃሉ እና አሁን ላይ እዛ ደረጃ ላይ ደርሻለሁኝ። ታግሻለሁ ታግሻለሁ። በራሴም ብዙ ሞክር ያለው አሁን ላይ ግን በቃ እንግዲህ እንመርመርም ብዬው ነበር። ያው ታውቃላችሁ ያንንም ማድረግ አልፈለገም። ምንም መብቱ ነው አለመፈለግ። አሁን ላይ ምንድን ነው በቃ ጠየቅኩኝ አይደል? አንድ ነገር ጠየቅኩኝ። መጠየቅ እንዳለ ባለ ምክንያቱም ባሌ ነው የመጠየቅ መብት አለኝ። ስለዚህ ያንን ደግሞ አለመመለስ እሱ መብቱ ነው። አሁን ላይ ለምን አልመለስክልኝም፣ ለምን ትመልስልኛል እያሉ መጨቃጨቁ ትርጉም የለውም። ስለዚህ አሁን በቃ ኦልሬዲ ወስኛለሁኝ ከጨረስኩት በኋላ ልንገራችሁ ብዬ ነው ብዙ ነገሮች ማስኬድ ስለነበረብኝ አሁን ኦልሬዲ በቃ አንድ ስቴፕ ብቻ ነው የቀረኝ አንድ ቤት ውስጥ እየኖሩ አንድ ክፍል እሱ አንድ ክፍል እኔ እየኖርኩ ህይወቴም በዚህ መልኩ እንዲቀጥልም ስላልፈለግኩኝ የወሰንኩት ነገር አለ እሱንም እነግራችኋለሁ አሁን ላይ ግን ለራሴ ብቻ ሳይሆን እንዳልኳችሁ ለልጄ መኖር ስላለብኝ ምንም ከዚህ በኋላ ማዝንበት ነገር የለም። ማለት መሞከር ያለብኝን ለትዳራችሁ ትዳሪ እንዲፈርስ አልፈልግም፣ ግን ደግሞ ያንን እኔ እንዲፈርስ ስላልፈለግኩን እየተለማመጥኩኝ ወይም ደግሞ ዝቅ ብዬ የምኖርበት ምንም ምክንያት የለም። ምንድን ነው ይህን ያህል የዓለም መጨረሻ አይደለም አይደለም። ስለዚህ መሞከር ያለብኝ ነገር ሞከርኩኝ፣ አልሆነም። እኔ ስለወደድኩት ወይ ደግሞ እኔ አንድ ላይ እንድንኖር ስለፈለግኩኝ ብቻ ለምን ከኔ ጋር አልሆንክም ብሎ የሙጥኝ ማለትም ትክክል አይደለም። ምክንያቱም እኔ ላቆየው አልችልም። አንዴ የሸፈተ ልብ ሊመለስ አይችልም እና አሁን ላይ ወረድ ወስኝ ያለሁኝ ምንም የሚመጣ ነገር የለም። ምንድነው የሚመጣው? ማለት ህይወት ይቀጥላል አይደል? እንኳን አይደለም ቤተሰብም እኮ ይተዋላል፣ አይደል ማይሆን ከሆነ። ስለዚህ አሁን እዛ ላይ ነው የደረስኩበት። የደረስኩት አቋም እዚህ ላይ ነው። በቃ አሁን የመጨረሻ ደረጃ ላይ ነው ያለሁት። ያው ብዙ ነገሮችን ከዚህ በኋላ ማስተካከል እንዳለብኝ አውቃለሁ። ቤት መልቀቅ አለብኝ ምናምን፣ ብዙ ነገሮችን እያስተካከልኩኝ ነው። ምክንያቱም ያው ከዚህ በኋላ በዚሁ ስለማይቀጥል ትንሽ ልፈጠን እንደምችል አውቃለሁ። ውጣ ውረዶች ይኖራሉ። ልጅ ይዞ ኑሮ ከባድ ነው፣ ቀላል አይደለም። የልጆችን መቻል በራሱ ቀላል አይደለም። ግን ደግሞ ምንም እንደማልቸገር አውቀዋለሁ። የማይሆንን እንትን እያባበሉ ከመቀጠል መሰቃየቱ ይሻላል ብዬ መርጫለሁ። ልጄ ትንሽ ልትቸገርብኝ ትችላለች፣ ግን ደግሞ እንደምን እንደምንስተካከል ማለት እንደምንለወጥ አምናለሁኝ። እግዚአብሔር ይመስገን የራሴ ገቢ ያለኝ፣ ስለዚህ ባለኝ ነገር እየሰራሁኝ ነገሮችን አስተካክላለሁ ብዬ አስባለሁኝ። ያው እንግዲህ ያለሁበትን የደረስኩበትን ነገር ልብሰንኩት በጣም አስቤበት ነው ማለት። ማንም ማንንም ሰው እዚህ ነገር ውስጥ ማስገባት አልፈለግኩም፣ ምክንያቱም ይሄ የኔ ውሳኔ ነው። በቃ ቤተሰብም ሆነ የእሱም ሆነ ቤተሰብ ለእሱም ምንም የሚያሳውቁት ነገር የለም። ራሴ በድብ አስቤበት ረጅም ጊዜ ነው የወሰድኩትኝ ከራሴ ጋር በድብ ተማክሬበት ቸገራለሁ አልቸገርም አይደለም። ምክንያቱም ገና ሕፃን ልጅ ናት እሷም ብዙ ወጥቼ መስራት ላልችል ይችላለሁ። ይሁናም ብዙ ነገሮች አሉ። ግን በድብ አስቤበት ተረጋግቼ ረጅም ጊዜ ውስጄ አስቤበት የወሰንኩት ውሳኔ ነው። ይህን ውሳኔ ደግሞ በፍጹም ልቀይር አልችልም። ምክንያቱም የትዕግስትም ልክ አለው። ማርሲ በዛ የሚመራል አይደል? ስለዚህ ብቻ በጣም አስቤበት ወስኛለሁኝ። ለእሱም አልነገርኩትም። አሁን ሲመጣ ወረድ እነግረዋለሁኝ። የፍቺ ፕሮሰሲን ጨርሻለሁ። በደንብ አስቤበታለሁ። ማለት ታግሻለሁ፣ ብዙ ነገር ታግሻለሁ። እንደፈለገ ሲናገረኝ ነበር። ብዙ ነገር ሲፈጠር ነበር ሲቀጥል፣ ብዙ ብዙ ነገሮች የጥፋተኝነት ስሜት ውስጤ እንዳይኖር ወይኔ ትዳሬ ከመፍረሱ በፊት እኮ እንዲህ አድርጌ ቢሆን ኖሮ የሚል ቁጭት እንዳይኖረኝ ብዙ ነገር አድርጌያለሁ። እንዳያችሁት ካሜራ ላይም ዩቲውብ ላይ የሚወጣውን እንዳያችሁት ብዙ ነገር ሞክሬያለሁ። ሲቀጥል ደግሞ ከካሜራም ጀርባ ብዙ ነገሮች ሞክሬአለሁኝ በብዙ ሰው አስጠይቀዋለው፣ ነገሮች ወደ ቤት ወደ ቤቱ ነገሮችም እንዲረግቡ እሱም ወደ ቤቱ እንዲመለስ እንደ ድሮ እንድንሆን ብዙ ሞክሬአለሁኝ፣ አልሆነ። ስለዚህ መታገስ ባለብኝ ልክ ታግሼ ታግሼ ስላልሆነ ቤተሰቦቼ ያው እንደነገርኳቸው ፍቺ የፍቺውን ፕሮሰስ ጀምሬአለሁኝ። ጠበቃ እናገር ያለው ከጠበቃዬ ጋር በድብ ያለውን ነገር እንዴት እንደሚሆን በድብ አስረድቶኛል። ያው በአንድ የሚያልቅ ነገር አይደለም፣ ረጅም ጊዜ ይፈልጋል። ግን ደግሞ ያው መጨረስ ከፈለግን ሁሉም ነገር በቀላሉ ማለቅ እንደሚችልም ስለነገረኝ ያሉትን ነገሮች በድብ ረጅም ጊዜ ወስደንበት አውርተን የመጣ ነው ማለት ነው። ይህ ነገር እሱም ስለማያውቀው እሱን ምንም ነገር አላማከርኩትም። ይሄ እኔ ውሳኔ ነው። ከዚህ በኋላ ያው እንግዲህ ልጅንም ራሴ ማሳደግ እንደምችል ያው ምንም ጥያቄ የለውም። ራሴ ነኝ ማሳደግ እማማዬንም። ስለዚህ ትንሽ ጊዜ እንደሚከብደኝ አውቃለሁ። ዞሮ ሁሉንም ነገር እሱ ሲመጣ እነግረዋለሁኝ። ማንም ሰው ደግሞ በውሳኔ እንትን እንዲለኝ አልፈልግም። ምክንያቱም ቤተሰብም የኔም ቤተሰብ ሆነ የእሱ ቤተሰብ ጓደኛም ብዙ ብቻ ያለ ማንም ሰው በውሳኔ እንዲቃወመኝ አልፈልግም። ማወቅ ስላለባችሁ ማለት ግድ ማሳወቅ ስላለብኝ አንዴ ኦልሬዲ የሆነ ነገር ስለሆነ ማወቅ ስላለባቸው ብቻ ነው። ይሄን ነገር ቤተሰብ ማወቅ ካለበት ላሳውቅ። ምክንያቱም ይሄ የኔ ሕይወት ነው። በቃ ማንም በኔ ሕይወት መውሰን አይችልም። ምክንያቱም የምኖረው ራሴ ነኝ። ቤተሰብ አይደለም የኔን ሕይወት የሚኖርልኝ አይደለም ማድረግ ያለባቸውን መደገፍ ባለባቸው መልኩ ማድረግ ይችላሉ። ምንም እንትን ልል አልችልም፣ ግን ደግሞ ይሄ የኔ ውሳኔ ነው። ማንም ሰው በውሳኔ እንትን እንዲለኝ አልፈልግም። ዞሮ የደረስኩበት ነገር ይሄንን ነው። ከመጀመሪያው ጊዜ ጀምሮ እናንተ አብራችሁ የነበራችሁ ሁላችሁንም በጣም የማመሰግነው የዩቲዩብ ቤተሰቦች በአጠቃላይ በጣም የማመሰግነው ሁሌም እንደምላችሁ ያው እንግዲህ ያው ዋናው ስራዬ ብዬ ማስበው ያው ዩቲዩብ ነው። በሱ ደግሞ በድብ እንድታበረታቱኝ እፈልጋለሁ። አሁን ላይ ማለት ነው። ግዴታ ማማ ትንሽ ማደግ አለባት፣ ሌላም ስራ ለመጀመር እና አሁን ዋነኛው ስራ ዩቲዩብም ስለሆነ በዚህም እናንተ እንድትበረቱልኝ ይፈልጋለሁ። ምክንያቱም ብዙ ነገር ያስፈልገኛል። ከዚህ በፊትም እንደምታደርጉት ድጋፋችሁ ይቀጥል። ከዚህ በኋላ ምደርስበትንም ነገር አሳውቃችኋለሁ። ያው በብዙ ነገር አብራችሁኝ ናችሁ። እውነት ለመናገር እንዲህ ከፋኝ እንኳን እንደማትፈልጉ አውቃለሁ። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። ዞሮ አሁን የወሰንኩት ውሳኔ ይሄ ነው። ብዙዎቻችሁ እንግዲህ ብዙ አስተያየት እንደምትሰጡኝ አውቃለሁኝ። ግን ደግሞ ረጅም ጊዜ ወስጄበት ተረጋግቼ የወሰንኩት ውሳኔ ነውና ለማንኛውም ሰብስክራይብ ያደረጋችሁ አበረታችሁ፣ ይወዳችኋለሁ። የደረስኩበትን ነገር ደግሞ አሳወቃችኋለሁ። ቻው።